አሁን ምን መሰለህ፣ እኔማ የኢትዮጵያን ፖለቲካ አዘሆል ዩኒቨርሱን ማየው፣ እንዴት ነው ለሁለት ነው የምከፍለው። የኢትዮጵያ ፖለቲካ አሁን ኦፕሬት እያደረገበት ያለው መንገድ ከሰላሳም ዓመት በፊት ከህወሀትም ያለ ከ83 ጀምሮ ያለው ስታብሊሽመንት ስትከፍለው ለሁለት ነው። አማራው በአንድ ሳይድ አለ አንታ ያማራው በአንድ ሳይድ አለ አንታ ያማራው ስልጣን ይዟል። እንዲ ብዬ ነው እኔ ለሁለት የምከፍለው። በአማራው ጎረ አማራው አለ፣ ምንም ስትራቴጂክ አጋር ምናምን የሌለው አማራ ብቻ በዚህ ሳይድስ አማራ በድሎኛል የሚሉ አንተ የአማራ ኤስታብሊሽመንት ኢትዮጵያ መልካም የምትሆን አማራ ሲቀጠቀጥ ነው ብሎ የሚያስብ ሳቢ የሚያራምዱ ደግሞ አሉ። ጨቋኛው መቀጥቀጥ አለበት አይነት ማለት ነው። እና እሱ ጎራ እነማንን ይይዛል የሚለው ላይ ነው። ኔ ያተወልደቱ ልዩነት ለሁለት መክፈሉ ላይም አንድ ነን ብዬ አላስብም። ኤኒዌይ ያንን ጎራ እሳቸው ለያይተው ነው የሚያዩት እኔ ደግሞ አንድ ነው ብዬ ነው ማየው። ብልጽግናን ማልደግፎም ለዚህ ነው። እኔ አማራው ሆኜ ለአማራ ህዝብ እየታገልኩ እንዴት የህወሓት እንትን መነጽር ላደርግ እችላለሁ? ያንተ ያማራ መነጽር፣ አሁን ለማንኛውም አንተ የአማራው ጎራ አባላት እነማን ናቸው ብዬ ማስበው ነው የማን ነው ህወሓት፣ ኦነግና ኦነጋዊነት፣ ሻቢያዊነትና ሻቢያ ሻቢያን ብለው ሻቢያዊነትን እኛ ጋር ስለሌለ እንትሆና፣ ህወሓት ህወሓታዊነት፣ ኦነግ ኦነጋዊነትና ሻቢያ ዚጋሉ በህዋት ውስጥ ማን አለ? ራሱ ህዋት አለ። ሻቢያንም እዛው መጨመር ትችላለ። በኦነግና ኦነጋዊነት ውስጥ ስ ማን አለ ስትል ብልጽግና ፓርቲ አለ። አማራ ብልጽግናም ጭምር፣ ሱማሌ ብልጽግናም ጭምር፣ አፋር ብልጽግናም እያልክ ክተት። እነሱ ሁላ እዛ ጎራ ውስጥ ነኝ እኔ። እንደዛ ነው የማየው ዩኒቨርሱ። ስለዚህ በእነዚህ ውስጥ እንዴት ልዩነት ፈጥሬ አንዱ መነፅር አደርጋለሁ? ሲጀመር ማለት ነው። ምክንያቱም እኔ የወጣሁበትን ህዝብ መከራ እያበዙ ያሉ እነዚህ አካላት ናቸው። እንደዛ ብዬ ነው ማለት ስለዚህ እኔም ባልወጣበት ህዝብ ማንም ህዝብ ይሄን መከራ ዲዘርቭ አያደርግም። አሁን አማራው ወለጋ ላይ እያየው ያለውን መከራ ማንም የሰው ልጅ ዲዘርቭ አያደርግም። ስለዚህ ምንድን ነው አሁን ይሄ እይታችን ነው ዋናው የልዩነታችን መሰረት። እኔ ምን ብዬ አስባለሁ፣ የአንተ አማራ ብሎኩ መሪ ህወሓት ነው ብዬ አስባለሁ። ለምን መሪ ሆነ ካልከኝ በጦርነት አማራ ጠላቴ ነው ብሎ ማኒፌስቶ ከጻፈ በኋላ መረር ያለ ኮስተር ያለ ትግል አድርጎ በጦርነት አዲስ አበባ የገባው ህዋት ብቻ ነው። ሌሎቹ ታዝለው የመጡ ናቸው። ታዝለው በህዋት ታዝለው አሁን ህዋት ሲሄድም ግራ ይገባቸው። ለዛ ነው እንታረቀው እና ምና። በመሀል ግን በዛ ጎራ መሀል ጠብ አለ። ጠብ ወይ ምንድን ነው ስትለኝ፣ አይ የአማራ ህዝብ እኮ እንዲህ መደረግ አለበት በሚል አይደለም ወይ ኢትዮጵያ እኮ እንዲህ መሆን አለባት በሚል አይደለም፣ በስልጣን ነው የሚጣሉት እኔ ማጆሪቲም ባልሆን የወታደር ግራለኝ ተዋግቻለሁ፣ ስልጣን መያዝ አለብኝ፣ ዘላለም መኖር አለብኝ፣ ዘላለም መዝረፍ አለብኝ ይላል ህወሓት። ይሄ ደግሞ እንደ ዘረፍኩ እኮ ተነስልኝ እንጂ ደግሞ ልተካ አይነት ነው። ኦነጋዊነት ማን ነው ስትለኝ፣ ኦነግ ጫካ ያለው ኦነግም ይሄ እዚህ ስልጣን የያዘው ምናምንም የኦነጋዊ አስተሳሰብ ወላጆች ናቸው። ሁሌ እንደምልህ የኦሮሞ ብልጽግና ማዘር ቦርዱ ኦነግ ነው እልሃለሁ። ኦነጋዊነት ነው። አሁን ኦነጋዊነት ግን በአሁኑ አሰላለፍ ለሁለት ተከፍሏል። አንዱ ጫካ ሄዷል። አንዱ ቤተ መንግስት ገብቷል። ጫካ ከሄደው ኦነግ ጋር ህወሀት ፓክት ተፈራርሟል። ለምን? ስልጣን የነጠቀው እሱ ስላልሆነ ከዚኛው ጋር ደግሞ ተጣልቷል። ለምን? ስልጣን ስለነጠቀው ጫካ የገባውና ቤተ መንግስት ያለው ኦነግስ መስተጋብራቸው ምንድን ነው? እግዚአብሔር ብቻ ነው የሚያውቀው። ምንም አውቀው ነገር የለኝም። ምን የመስተጋብራቸው ግን የተለያዩ ናቸው ብዬ መሰረታዊ ልዩነት የላቸውም እንዳልኩ ነው። አንድ ጎራ ላይ ናቸው። አማራውን በተመለከተ በተለይ አሁን እዚህ ጋ እኔ ማንን ከማን ለይቼ ማንን መነጽር ላረግ ይችላሉ? ለማን ጥብቅና ልቆም ይችላሉ? እይታ ይሄ ነው፣ እንዲማይበት መነጽር ሄዶ የኢትዮጵያን ፖለቲካ ስለዚህ ለይቼ ላይ አልችልም። ህውሃትን ካልከኝ ህውሃት ምንድነው? ኦነግ ምንድነው? አጠር አርጌ ስገልጸው ህውሃት የአማራ መከራ ጸሐፊ ነው። የአማራ የመከራ መዝገብ ሲገለጽ ፀሐፊው ህውሃት ነው። ፈጻሚውም ህውሃት ነበር፣ እስከ 2000 ምናምን ይሄኛው ብልጽግና እስኪመጣ ፀሐፊው፣ አስፈጻሚው ህውሃት ነበረ። ኦነግስ ረዳት ፀሐፊ ነው፣ ረዳት አስፈጻሚ። ከዛ ዋናው አስፈጻሚ ሲነሳ ምክትሉ አስፈጻሚ ቦታ ያዘ። አሁን ስለዚህ ኦነግ ምክትል ፀሐፊ ነው፣ ምክትል አስፈጻሚ ነው። ህውሃት ደግሞ ዋና አስፈጻሚ ነበር። ህውሃት ከዋናው አስፈጻሚነት ሲነሳ ኦነግ የዋና አስፈጻሚነቱ ስራ ያዘ። አሁን ኦነግ እና ህውሃት የሚጣሉት ምንድነው? እኔ ነኝ ዋና መሆን ያለብኝ ነው ህውሃት የሚለው። በዚህ መስተጋብር ውስጥ ገብቼ ማንንም ከማንም የምመርጠው እይታችን ይሄ ነው። አቶ ልደቱ ግን ምን ይላሉ? በኋላ በደንብ ይመጣበታል። የአማራ ህዝብ መከራ እንደውስ ህወሀት ሄድ አይደለ ወይ አራት አመቱ አይደለ ወይ አስራ አራትም አመት ይሁን ነው የአማራ መከራ ያበቃ። ከዛ ጎራ ወንበር እስከተያዘ ድረስ ዋናው እሱ ነው። ከዛው ጎራ አንዱ ከወንበር ተነሳ፣ ከዛው ጎራ ሌላው ወንበር ላይ ተቀመጠ። ባይገርምህ እኔ ምን እንደማስብ የት ድረስ ታውቃለህ? አይደለም ኦሮሞ ብልጽግና አማራ ብልጽግና ስራ ስልጣን ቢይዝ የፌዴራል መንግስት ስልጣን ቢይዝ እስታብሊሽመንት ውስጥ ካለ ድረስ ማለት ነው። የአማራ መከራ ይቀጥላል። ምክንያቱም ታማኝነታቸው የሚያሳዩት የአማራ ብልጽግና ባለስልጣናት አማራው ሲገደል ዝም በማለት ነው። የዛ ጎራ ሰልፈኛ ናቸው ሲጨምር ስለዚህ አይደለም ኦሮሞ ብልጽግና አማራ ብልጽግና በህወሓት ቦታ ቢቀመጥ ይቀጥላል የአማራ መከራ። ሰላም ጤና ስጥልን። የኢትዮ አዲስ ዴሪት ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ልክ እንደ ተለመደው መደበኛ ፕሮግራማችን የአገራችንን ወቅታዊ ሁኔታዎች በጥልቀት የሚፈትሽ ብዙዎችን በእጅጉ የሚማርክእና ክርክሮችን የሚያነሳ አንድ እጅግ ጠቃሚ ሰነድ ይዘንላችሁ ቀርበናል። ይህ ሰነድ ከመምህርት ፀሐፊና ጋዜጠኛ መስከረም አበራ ከቃሊቲ እስር ቤት የተጻፈ ሲሆን ርዕሱም የአማራ ሕዝብ ጥያቄዎች ይላል። ይህ የዘጠና ሁለት ገጽ ሰነድ የኢትዮጵያን የፖለቲካ ምህዳር በልዩ እይታ የሚዳስስ በርካታ አንኳር ጉዳዮችን በሰፊ የሚተነትን ድንቅ ስራ ነው። መምህርት መስከረም አበራ በሀገራችን ካሉ ወቅታዊ ፈተናዎች አንጻር የአማራን ህዝብ ጥያቄዎች በሶስት ዋና ዋና ክፍሎች ከፋፍላ አቅርበዋለች። እስኪ እያንዳንዳቸውን በዝርዝር እንመልከት። ክፍል አንድ ሰነዱ የተመሰረተበት መነሻና የትንተናው ማዕቀፍ የሰነዱ የመጀመሪያ ክፍል የመምህርት መስከረም አበራ ጽሑፍ መነሻ የሆኑትን ሀሳቦችና ሰነዱ የተተነተለበትን የእይታ መነጽር በግልጽ ያስቀምጣል። ይህ ክፍል የኢትዮጵያን ወቅታዊ የፖለቲካ ቀውሶችና ስጋቶች፣ የአማራ ብሔርተኝነትን መነሳት፣ የብሔር ፖለቲካውን ውስብስብ ባህሪያት፣ እንዲሁም የአማራን የትግል ምክንያቶች በጥልቀት ያብራራል። በተለይም የአማራ ጠሎ ስርዓት ብሎ የሰየመው አካሄድ ዝርዝር ባህሪያት የአማራ ብሔርተኝነት ከጅምሩ እስከ ደረሰበት አሁናዊ ቁመና እና ከፍታ እንዲሁም የአማራ ህዝባዊ ትግል እንዲቀጣጠል ያደረጉ ምክንያቶች በሰፊው ተገልጸውበታል። ሰነዱ የብሔር ፖለቲካው አማራውን ከፖለቲካዊ ውሳኔ ሰጭነት ውጭ ለማድረግ የሄደበትን መንገድ በጉልህ በመመርመር ይህንን አሳዛኝ ሁኔታ ለማሳየት ችሏል። ክፍል ሁለት የአማራ ህዝብ የህልውናና የፍትህ ጥያቄዎች። ይህ የሰነድ ማዕከላዊ ክፍል ሲሆን የአማራ ህዝብ ጥያቄዎች በሚል ርዕስ የቀረበው ይዘት በሁለት መሰረታዊ ምሰሶዎች ላይ እንዲቆም ተደርጓል። እነሱም የህልውና ጥያቄዎችና የፍትህና የርትዕ ጥያቄዎች ናቸው። የህልውና ጥያቄዎች። በዚህ ንዑስ ክፍል የአማራ ህዝብ ጥያቄዎች በፈርጅ በፈርጁ ተተንትነው ተቀምጠዋል። ባለፉት ሰላሳ ዓመታት ውስጥ መዋቅራዊ በሆነ መንገድ አደጋ ላይ የወደቀውን የአማራ ህዝብ የህይወት ህልውና እንዲሁም ለዚህም መንስኤ የሆኑ የአማራ ጥል ምሁራንና እና የፖለቲካ ኃይሎች ሚና በጥልቀትና በጉልህ ተዳስተዋል። ሰነዱ በተለይ በአማራው ህዝብ ላይ የሚደርሱ በደሎችን የሚክዱ አደናጋሪ ሀሳቦችን በማጣራት የዘር ማጥፋት የሚለውን እሳቤ በተለያዩ ምሁራዊ መዛግብትና ዓለም አቀፍ ድንጋጌዎችን በመጥቀስ ተልትነዋል። በአማራ ህዝብ ላይ የተፈጸሙትን የዘር ማጥፋት ወንጀሎች እና ወንጀሉን ለመሸፈን የተደረጉ ጥረቶችን በመግለጥ የዘር ማጥፋትን ለመሰየም የሚያበቁ ጉዳዮች በዝርዝር ተላሰውበታል። በተለይም የዘር ማጥፋት ጥቃት ላማ የሆነ እና ሰለባ የሆነ አካላትን ከአለም ታሪካዊና ወቅታዊ ተጨባጭ ማስረጃዎች ጋር በማነጻጸርና በማመሳከር ጉዳዩን ግልጽና ሰፋ ባለ እይታ እንዲቀርብ አድርጓል። ከህይወት ህልውና በተጨማሪ የአማራ ህዝብ ኢኮኖሚያዊ፣ ባህላዊ፣ ማህበራዊ፣ ግዛት ነክ፣ ፖለቲካዊና ህገ መንግስታዊ የህልውና ጥያቄዎች በጥልቀት ተተንትነውበታል። ኢኮኖሚያዊ ህልውና በአማራው ላይ የተቃጣውና በአማራ ጠሉ ዘረኛ አካሄድ እየደረሰ ያለው ውንብድናና ንብረት ማውደም በአማራ ባለሀብቶች ላይ ያሉ የኢኮኖሚ ማዳከም እርምጃዎችና መሰል የኢኮኖሚ ህልውና አደጋዎች ከነ ማስረጃዎች በጉልህ ቀርበው ተዳስሰዋል። ባህላዊና ታሪካዊ ህልውና በአዲስ አበባ የሚገኙ ጥንታዊ ቅርሶችን ከማጥፋት ጀርባ ያለውን የአማራ ህዝብ ታሪክ የማፍረስ ዜራ፣ የአማርኛ ቋንቋ ላይ ያነጣጠሩ አደጋዎች፣ በኦርቶዶክስ ተዋህዶ ሃይማኖት ላይ የደረሱና የተቃጡ ጥቃቶች የአማራን ህዝብ የባህል ህልውና ከማሳጣት አንጻር በሰነድ ውስጥ በዝርዝር ተቀምጠዋል። ማህበራዊ ህልውና የአማራ ህዝብ በኢትዮጵያ ታሪክ ውስጥ ያበረከተው ጉልህ አስተዋጽኦ እንዴት እንደተዛባ፣ በአማራ ላይ የተፈበረኩ ውሸቶች፣ የአማራ ጥል ትርክት እንዲወለድ መደረጉ፣ እንዲሁም የህዝብ ብዛት መቀነስ ስልቶችና ክልሉን በመንደርተኝነት አረንቋ ውስጥ ለመክተት የተደረጉ ሴራዎች፣ የአማራ ህዝብ ማህበራዊ ህልውና የማሳጣት ውጥልና ከጀርባው ያለውን የአማራ ጥሉ ጎራ ፍላጎት በሰነዱ ውስጥ በዝርዝር ተብራርቷል። ፖለቲካዊ ህሉና አማራው ከጠንካራ የስልጣን ቦታዎች አመለካከቱ የአማራ ህዝብን ፍላጎት የያዙ ሰዎች ወደ ስልጣን እንዳይወጡ መደረቡ ከክልሉ ውጭ ያሉ አማሮች የፖለቲካ ውክልና መነፈጋቸው፣ እንዲሁም የአማራ ህዝብ በሌሎቹ የህሉና ስጋቶች ትይዩ በፖለቲካ ህሉናው ላይ የደረሰበት ጥቃት በዝርዝር ተካቷል። የፍትህና ርትዕ ጥያቄዎች በክፍል ሁለት ሁለተኛው ምሰሶ የሆነው የአማራ ህዝብ የፍትህ ርት ጥያቄዎች በሚል ርዕስ ቀርቧል። ይህ ክፍል የአማራ ህዝብ ከሚደርስበት በደል ተጨማሪ በደሉ የመናገር የመደመጥና መፍትሄ ማግኘት መብቱን የተነጠቀበትን ሂደት ይዳስሳል። የአማራን በደል መካድ ማድበስበስ ማስቀየስን እንዲሁም የአማራ ጠሉ ስርዓት የአማራን ህዝብ የፍትህ ጥያቄዎች የሚያፍንባቸውን ምክንያቶች ዝርዝር ትንታኔ አቅርቧል። በተለይም የዘር ማጥፋት ወንጀል የፈጸሙ መንግስት በደሉ እንዳይነገር የሚያደርጉትን የማፈን ተግባር ከዓለም አረመኔ መንግስታት የስራ ልምድ ጋር በማነጻጸር የአማራን ህዝብ በደል ከማፈን ጀርባ ያሉ ፍላጎቶችና ምክንያቶች ተተንትነዋል። ሰነዱ የአማራ ህዝብ የፍትህ ርትህ እንዲያገኙ ያደረጉ ኃይሎችን በሶስት ፈርጆች ከፋፍሏል እነዚህም የአማራ ጠሎ ስርዓቶች አማራ ሊቃንና ፌደራሊስት ኃይሎች ናቸው። እያንዳንዳቸው የነበራቸውን ሚና በማስቀመጥ የአማራው የፍትህርትህ ጥያቄዎችን ለማግኘት ያደረጋቸውን ጥረቶችም በዚሁ ክፍል ውስጥ በግልጽ ተጠቅሷል። ክፍል ሶስት የአማራ ህዝብ ጥያቄዎችና ህብረ ብሔራዊ አንድነት። በመጨረሻው ክፍል የቀረበው የአማራ ህዝብ ጥያቄዎችና ህብረ ብሔራዊ አንድነት በሚል ርዕስ ያለው ትንተና በኦሮሞ ሊቃን ብሔረ ኢትዮጵያን ከማቀንቀን ጀርባ ያሉ ጉዳዮችን በጥልቀት ይመረምራል። በተለይም ሩስ ብሔርተኝነትን በማቀንቀን ኢትዮጵያን ለማፍረስ እየሰራን ነበር፣ ዛሬ ኢትዮጵያን ለመገንባት እንሰራለን የሚለውን የኦሮሞ ብሔርተኛነት ሊሂቃን አባባል የጀርባ እውነትና መሰረታዊ ምክንያትን በጥልቀት ተተንትኖበታል። ይህ ክፍል በነዚህ ሁለት የሀሳብ ፍሰቶች መካከል ያለውን ውስብስብ ግንኙነት በሳይንሳዊ መንገድ ለመመርመር ሞክረዋል። በአጠቃላይ በመምርት ጸሐፊና ጋዜጠኛ መስከረም አበራ ከቃሊቲ እስር ቤት የአማራ ህዝብ ጥያቄዎች በሚል ርዕስ የተከተበውና የተሰነደው ባለ 92 ገጽና ባለ ሶስት ክፍል ሰነድ የአማራን ህዝብ መሰረታዊ ጥያቄዎችን በግልጽ ያሳየ በሳይንሳዊ ትንተናና ከዓለም የታሪክ ክስተቶች ጋር በማመሳከር ብዥታዎችን ያጣራ እንዲሁም ለተጨማሪ መሰል ጽሁፎች በርከፋቸው የሆነ ታሪካዊ ሰነድ ነው። የኢትዮ አዲስ ዴይሊ ተከታታዮች፣ ይህ ሰነድ እያንዳንዱ ኢትዮጵያዊ ሊያነበውና ሊያስብበት የሚገባ ነው። የጥልቅ ሀሳቦችና የሀገራዊ ሁኔታዎችን ማብራሪያ የያዘ ሲሆን ለወደፊቱ የኢትዮጵያ ግንባታና ለፍትሕ እኩልነት ጥያቄዎች ትልቅ አስተዋጽኦ አለው። ይህንን ጠቃሚ ስራ መረዳት ለዘላቂ ሰላምና ብልጽግና ያለንን ጉዞ እንድናሰላስል ይረዳናል። ለዛሬ ያለም በዚህ ያበቃል። በቀጣይ ፕሮግራማችን እስከምንገናኝ መልካም ጊዜ